ታፕታፕ ኮፒ ሊንክ የምታደረጉ፣ ቴንክዩ። እሺ፣ ቀጥል። ኤድሚ ምን መሰለህ፣ አሁን እኛ ትልቁ ችግራችን ካዛሊቲ ነው የምንፈልገው። አሁን የሆነ ነገር የሆነ ኮንሲኩንስ ያመጣል አይደል? ያንተ አሁን ደህንነትና ደህንነትን በተመለከተ ተው፣ ፕሮፓጋንዳ አልስራ። እንደ እውነቱን እንነጋገር። ኢትዮጵያ ትላንት ነች ትላንት ነው ኢትዮጵያን ማለት የጀመር ነው። እንደ ሀገር ነው የምልህ፣ ትናንት ነው አገር በብሔር ብሔረሰብ ነው የነበረው ወደ ናሽናሊዝም፣ የናሽናሊዝም አይዲዮሎጂ ስለ ናሽናሊዝም ማውራት የጀመር ነው። እንደ ፓርቲ ትናንት ነው ስለ ኢትዮጵያ አንድነት ማለት ነው ስለ ውህደት የጀመር ነው፣ እንጂ ከዚህ በፊት የነበረው ፎልስ ፌዴራሊዝም ነው ከፋፍለህ ያኛውን ያኛው ጋር እያጋጨ መብላት እንትን ማድረግ ነው አይደል? አሁን አይተሃል። ወደ ህዋት ገፍቶ ሲመጣ ምንድን ነው? እስኪ ትግራይ ክልል ውስጥ ለምን እንደዚህ አይነት ነገር ተከሰተ? ዋይ እስኪ እሱ ላይ ስራ በደንብ አድርገ ሀቅ ነው። ተቋርጠሃል ቡኖ እኔ ጋ ብቻ ነው የተቋረጠው ወይንስ እናንተ ጋም ተቋርጧል? እኔ ጋ ተቋርጧል። ቡኑ እስቲ ወርደህ ግባ። ተቋርጠህ ነበር ቡኑ። ይሰማል አሁን መጣ። እና በደንብ አድርገህ እስኪ ህዋት ላይ ስራ እስኪ። ፖለቲካ ምስጥሩ ምንድን ነው? ር ር በሰላሳ ዓመት ሙሉ ያልነበረው ለምን አሁን እንደዚህ አይነት ነገር ተከሰተ? ከአንተ የምፈልገው ማለት ነው፣ ሌላ ስለ ኢትዮጵያ የምታወራ ከሆነ ቢሆነስ፣ ይጅሩ እንደውም ጥሩ ነው ብዬ ነው። የእርስ በእርስ ጦርነት አሁን እዛም አማጺ አለ፣ እዚህም አማጺ አለ። ለምሳሌ የሽፍታው አማራ ክልል ውስጥ አለ፣ ኦነግ ሸኔ የኦሮሚያ ውስጥ አለ። ይሄ ለአፍሪካ ናይጀሪያ ልትወስድ ትችላለ። ናይጀሪያ ውስጥ በኳር አለ። እነዚህ ኤም 23 የሚባሉ እስከዛ እነሱ ጭምር ቅርንጫፋቸውን ያስፋፉበት እንት ነው። እንደዚህ አይነት ኮምፕሌክስ ህዝብ ያለበት ቦታ ላይ ይህን የምትፈታው በሀገራዊ መግባባት ብቻ ነው። ገብቷል። አለ ድሚ ሰላም ካልክ ስለ ሰላም መወያየት አለ። ስለ ሰላም መመካከር አለ። አንዱ አጀንዳችን ማለት ነው ሰላምን ማውረድ አለብና፣ ስለሰላም ሰላም እንዴት ነው የሚወርደው? ኢትዮጵያ ውስጥ በየትኛው ሁኔታ ነው መግባባት ያለብን? በየትኛው ላይ ነው ሰጥቶ መቀበል? መሪን ማዕከል አድርገን ካልሄድን በስተቀር አስቸጋሪ። ኢትዮጵያንስ እንዴት መረዳት አለብን? ኢትዮጵያን እንዴት ነው መረዳት ያለብን? ለኢትዮጵያ ህዝብ ነው። ህዝብን ወክለ የምትናገር ከሆነ ኢትዮጵያን እንዴት ነው ከኋላ ያለው ታሪካችን እኮ ጥሩ አይደለም። የድሜ ታውቃለህ፣ ትክክል አይደለም የሚያጋጨን የሚያባላን ነው። የግድ ኢትዮጵያን ለመረዳት ዝሆን መሆን አለብህ። በዚህም ልክ ደግሞ ይሄ አሳማ መሆን አለብህ። እንደ ሁለቱም አክት ማድረግ አለብህ። ይሄ ዝሆን የምንለው ለምሳሌ ዝሆን የሆነ ነገር አድርግህለት ዛሬ የሆነ ነገር ብታደረግለት የዛሬ 30 ዓመት ያመሰግናል፣ አይረሳም ዝሆኑ። አሳማ ደግሞ በጣም ፈጥና ትሮጣለች፣ ስፒድ አላት። ከሶንጎ የምንለው ማለት ነው። በጣም ትሮጣለች፣ ግን ትረሳለች፣ ትበላለች። ከዛም ማለት ነው የግድ አንዳንድ ታሪኮችን መርሳት ያለብን፣ እንደ አሳማዋ መርሳት ያለብን አንዳንድ ታሪኮችን ደግሞ ውለታውን ወስደን ወደ ሀገራዊ ማንነት ቀይረን የምንሄደው በዛ ልክ ነው። ኢትዮጵያ መረዳት ያለብን እንደ ዝሆኑ ውለታ የምንረሳ መሆን ያለብን አንዳንዱ ደግሞ መርሳት አለብን። አያግባባንም፣ በቃ አንድ ስለማያደርገን ማለት ነው። አሳማም መሆን አለብን፣ ሳይመልቲኔስ ዝሆንም መሆን አለብን። ይሄ ነው፣ ቤዝ አድርገን ሀገራዊ መግባባት ላይ እንጂ እኮ እኔ እናንተ እንያያዛለን፣ ምክንያቱም እኔ አንተ ገለህኛል ብላ የኔን ዘር ገለሃል። እንዴት ነው ከአንተ ጋር ቁጭ ብዬ የምመካከረው? ነው ማለ ፎር ዛት ማተር ቤዝ ላይን ማስቀመጥ አለብን። የኢትዮጵያ እዳችን፣ ጉዳታችንም፣ ክሳራችንም ትርፋችንም የጋራ ነው። ባ ላይክ ትዊንስ ቻይና ውስጥ የተወለዱት ማንታዎችን ካወቅ ኪምና ኪምና ኮንግ የሚባለው ኪምና ኮንግ ነው። እነዚህ መንትዮች ነበሩና የተወለዱት የጋራ ኪድኒ ያላቸው። ሌላው ከወገብ በላይ የተለያየ ነው፣ ልባቸው የተለያየ ነው፣ አንገት የተለያየ ነው አላቸው። አንድ ግን በጋራ ሼር የሚያደርጉት ሁለት እግሩንና ኪድኒ ሼር ያደርጋሉ። አንደኛው ልጅ በጣም መጠጥ ይወዳል። እዚህ መንትዮ ተገጣጥመው የተወለዱት ማለት ነው። አንደኛው ደግሞ መጠጣ ይወዳል የግድ መጠጥ የማይወደው መጠጥ የሚወደውን እንዲጠጣ ሲል ይዞት ይሄዳል። ያው መጠጥ ቤት ማለት ነው። ያ ይጠጣል፣ ይሄኛው አይጠጣም። ስለዚህ አንድ ቀን በጋራ ሼር የሚያደርጉት ኪድኒው የአንደኛው ኪድኒ ተበላሸ በሚጠጣው ምክንያት። ሲበላሽ ይሄኛው የሚጠጣው መጀመሪያ ሲሞት፣ የማይጠጣው እሱ ከሞተ ከአስር ደቂቃ በኋላ ሞተ። አቢሲን ኢትዮጵያን፣ በዚህ ልክ ነው ማየት ያለብን። ውድቀታችንም የብሔር ብሔረሰብ ውድቀት የአማራ፣ የኦሮሞ፣ የትግራይ ብትል፣ ውድቀታችንም የጋራችን ነው፣ ውጤታችንም የጋራችን ነው። ይሄን ቤዝ ላይን ካላረግን አሁንም አንግባባም ማለት ነው። ገብቶሃል? አንተ ገለኸኛል፣ አንተ እንደዚህ ያርገኛል የሚልበት ፖይንት ኦፍ አግሪመንት በትክክል ክሊር መሆን አለ። ያን ይዘን ነው ወደ ሀገራዊ መግባባት የምንገባው። ለዚህ ነው እዛ ብትሄድ ብትወያይ ጥሩ ነው። ጠቅላይ ሚኒስቴሩን ኢትዮጵያንም ለመቀየር ከፍርክ አስፈላጊ ከሆነ ተቃዋሚ ፓርቲ ሆነ ኦር ተቃዋሚ አይባልም ተፎካካሪ ፓርቲ ሆነ መምጣት ትችላለህ። ባይዘወይም ቀይ መስመሮችን ይዜ ማለት ነው። ኢትዮጵያ የወደብ ባለቤት መሆን አለባት የሚለው አሁን የኢትዮጵያ ሕዝብ ፍላጎት ነው። የአብይ ብቻ አይደለም። ዛሬ የተቃዋሚ የተፎካካሪ ፓርቲ መሆን አለበት። እኔም ቀይ ባህር አመጣለሁ ለኢትዮጵያ ብለህ ብትመጣ ይሄ የአብይ ተግባራዊ የምታረግበትን በጣም ኮንስትራክቲቭ የሆነ ለምሳሌ ኢትዮጵያ ውስጥ ነገሮችን አመቻችቼ 24 ሰዓት እንድሰራ አደርጋለሁ ብትል፣ ሲሪየስ አብዛኛው ወጣት ቤት የለውም። ቤት ይሰጣለው ምረጡን ብትል ብዙ እንትኖች አሉ፣ ኤድመንድ። ብዙ ብዙ ህዝብን የምትገዛበት ህዝብን የምታሳምንበት ፖለቲካሊ ቁጭ ብለህ ሰላማዊ በሆነ መንገድ ማለት ነው፣ ከመጣህ መፎካከር ትችላለህ። ገብቶሃል አይደል? ህዝብ ውስጥ ቅቡልና ሊኖርህ ይችላል። አሁን ግን የምንናገረው መባላት በምናምን ነው። ከኛ ጋር እንኳን ግብፅ ውስጥ አማጽ አለ። ናይጄሪያ ውስጥ በህዝብ ብዛት አንድ በጣም ኮምፕሌክስ የሆን ማለት ነው፣ በጣም ዴንስ ፖፑሌትድ ስለሆነ ይሄ ያለ ነው በቃ ለምን ሸኔ እንደዚህ ያደረገ ለምን ፋኖ እንደዚህ ያደረገ ብለን እንትን የምንልበት አይደለም። ለሰላም በር መክፈት ነው። አሁን አማራ ክልል ውስጥ ላለው ተጎድቻለው ተበድለናል የሚል ካለ መንግስት፣ ቁጭ ብሎ ተወያይቶ ከሀሳብም ለመሆን ለመክፈል ዝግጁ ነው። ሐቅ ነው የሚነግረው። ይሄ አማራ ክልል ውስጥም፣ ኦሮሚያ ክልል ውስጥ የትም ማለት ነው አሁን ይሄ ታጥቆ ይሄ አማራ የፀፈኛው ፋርመቡድን ተጎድተናል የሚል ከሆነ ህዝባዊ ኮንስትራክትድ የሆነ ጥያቄ አምጣና መንግስት ካሳ ጭምር ለመክፈል ዝግጁ ነው። ይሄን ሆነ የሚነግረን ማለት ነው። መንግስት ለመዋያትን ዝግጁ ነው። ኦኬ እሺ፣ የእኔን እይታ በሁለት መልኩ ላስቀምጠው። በቅርብ ጊዜ ኩማ ደመቅሳ እዛ ባ የተናገሩትን ሰምተል ብዬ ተስፋ አደርጋለሁ ባሌ ከሄዱት ውስጥ አቢይ አህመድ የመለሰውን መልስ ስማው በጣም ነው የደነገጥኩት። በጣም እኔ ኢትዮጵያ እንደዚህ ዘመን የምሁር ድምፅ ወይ የአዋቂ ድምፅ አታታቅም። እኔ ትልቁ ረሃብ ያለው ኢትዮጵያ ውስጥ የጭንቅላት ረሃብ፣ የሀሳብ ረሃብ እና የመሪ ረሃብ ያለ ይመስለኛል። ይህን ያልኩበት ከምን ተነስቼ ነው? ጦርነት አቁም፣ ጦርነት እያለ ልማት የሚባል የማይታሰብ ነው ብለው ኩማ ደመቅሳ ነው ስማቸው ካልተሳሳትኩ አስተያየት ሲሰጡት የመለሰው መልስ ምንድን ነው? ኢትዮጵያ በመቶ ዓመት ጊዜ ውስጥ ጦርነት ነበር፣ በአፄ ዮሐንስ በአፄ ቴዎድሮስ እነሱ የሚዋጉ ነበር ብሎ መልስ ሰጠ። እኔ እንደዛ አፍሬ አላቅም የዛሬ መቶ ምናምን ዓመት አፄ ቴዎድሮስ አፄ ዮሐንስ ተዋግተዋልና እኔስ ብዋጋ ምን አለበት? በአንደኛው ክፍለ ዘመን ታሪክ ተለውጧል፣ ሕዝብ ተለውጧል፣ ቴክኖሎጂ ተለውጧል፣ እውቀት ተለውጧል። እራሱን የሚያመሳስለው ለጦርነቱ አፄ ምኒልክ ነው አፄ ቴዎድሮስ ወይ አፄ ዮሐንስ ተዋግተዋል። እኔ በአንደኛ ክፍለ ዘመን ተምሬ ዶክተር ነኝ ብሎ የሚል ሰው ጦርነት አደርጋለሁ። ስራም እየሰራ እዋጋ አለው አትዋጋ ስለተባለ ነው የሰጠው ኤክስኪውዝ። ጦርነት ሊያስቆም የሚችልበትን የመፍትሄ ሐሳቦች ከማመንጨት ይልቅ ጭንቅላቱ የዛሬ መቶ ዓመት ነገስታቶች ተዋግተው ነበር ብሎ እኔም ብዋጋ መቶ ዓመት ተዋግተናል ውጊያው ይቀጥላል ብሎ ሲመልስ፣ በአንደኛው ክፍለ ዘመን ላይ ዶክተር ነኝ የሚል የሀገር መሪ ይህን ሲመልስ ያኔ ነው እኔ ቶታሊ ከኢትዮጵያ ፖለቲካ ተስፋ መቁረጥ አለብን ያልኩት። እኔ ኢትዮጵያ ውስጥ አሁን ተምረናል ብለው የሚናገሩ ሰዎች ስሰማቸው እደነግጣለሁ። በቃ እነዚህ ተምረናል ብለው ይሄን ካወሩ የነሱ ተከታዮች ደግሞ ምን ሊያወሩ እና ሊሰሩ እንደሚችሉ ከግምት ውስጥ ቀተትኩት። በየቀበሌ፣ በየወረዳ፣ በየከፍተኛ፣ በየአውራጃ፣ በየክልሉ ያሉት እኔ አሁን መንግስት ካሳ ይከፍላል። አንዳንድ ጊዜ አሁን ኢትዮጵያ እኔ ከዚህ የፊት አንድ ነገር ተናገርኩ ብዙ ሰው ያዳመጠኝ አልመሰለኝም፣ ግን አብይ የኢትዮጵያ አየር መንገድ ልክ እንደ እናቱና እንዳባቱ የእሱ ንብረት ነው የሚመስለው። ኢትዮጵያ ውስጥ ያለው መሬት፣ ሀብት፣ ንብረት አብይ የግሉ ነው የሚመስለው። ኢቨን ኢትዮጵያ ውስጥ ያለውን ስልጣን የትኛውም ስልጣን ድሮ በኢህአዴግ ጽህፈት ቤት በኩል ፓርቲዎች እነዚህ የኢህአዴግ አራቱ ግንባር ማንኛውንም በኃላፊነት ደረጃ ለሚመጡ በጋራ ይመርጣሉ በጋራ ይመካከራሉ፣ በጋራ ይነጋገራሉ፣ በጋራ ይመርጣሉ። በኢህአዴግ ጽህፈት ቤት የተመረጡ በፓርላማ ይጸድቃል እና ዛሬ ኢትዮጵያ በኢትዮጵያ ሀብት ላይ አንድ ሰው ይወስናል። አብይ አህመድ ስልጣን በመስጠትና በመቀማት አንድ ሰው ብቻ ይወስናል። አብይ አህመድ። በኢትዮጵያ የኢኮኖሚ ፖሊሲ የኢትዮጵያ የኢኮኖሚ ፖሊሲ ኢንፋክት መመራት ያለበት በኢኮኖሚ ምሁራን ነው። የፈለገ ፖለቲከኛ ብትሆን ኢኮኖሚን መምራት አትችልም። በኢኮኖሚ ላይ ኢኮኖሚስቶች ሀሳብና ውሳኔ ይሰጣሉ፣ ያስረዱሃል። ከተስማማ ያንን የኢኮኖሚ ፖሊሲ መርሃ ግብር ትቀበልና በመንግስት መዋቅር ፕሮሰስ ታጸድቋል። ዛሬ የኢትዮጵያ ኢኮኖሚ በማን ነው የሚወሰነው? ኢቨን ጦርነት ጦርነት ራሱ ጦርነት ውስጥ ከመግባት በፊት እኔ አስታውሳለሁ አብይ? ትግራይ ላይ ጦርነት የገባው ትልቁ ያዳመጠው ኃይል የዳያስፖራ አክቲቪስቶች ናቸው። አስታውሳለሁ ትግራይ ላይ ጦርነት እንዲከፈት የሚሰሩ እነ ሲሳይ አጌና፣ እነ መሳይ መኮንን፣ እነ ኤርሚያስ ለገሰ ሀብታም ሌሎችም ነበሩ ሚሰሩ ትግራይ ላይ ጦርነት እንዲከፈት። እነሱ ኮሜንትና ሳጀስት የሚያደርጉትን ተቀብለው ተማክረው ትግራይ ላይ የምንከፍተው ጦርነት ምን አይነት ጣጣ፣ ምን አይነት ጠባሳ፣ ምን አይነት ፖለቲካና ምን አይነት ሀገር ያስቀጥላል ብሎ ያሰበ ካልኩሌሽኑን፣ በኢኮኖሚ በዲፕሎማሲ በሚሊተሪ በፖለቲካ ላይ የሚያመጣው ኪሳራ፣ አገሪቷን እንዴት ነው የምናስቀጥለው ከዛ በኋላ የሚል አልታሰበም። ኤርትራን ወዳጅ አርገው ትግራይን ጠላት አርገህ ኢሳያስን ቀለበት አስረህ እንትናን ደብረ ጽዮንን ደግሞ የቀን ብለ ስታባረር የሰራው ፖለቲካ በዲፕሎማሲ ላይ ይዞልህ የሚመጣው ጣጣና ጠባሳ ከብ ቀላል። ዛሬ ትናንትና ኢሳያስ ምልህ ቀለበት የተደረገለት ቅባ ቅዱስ የቀባችሁት ያነገሳችሁት፣ ጥሎሽ በየክልሉ ጋብ የሰጣችሁት፣ እግሩን አጥባችሁ፣ ሸራተን አስተኝታችሁ፣ የኢትዮጵያን ህዳሴ አጅባችሁ ያስጎበኛችሁት የኛ ጠላት ነው እኛን ለማፍረስ ነው የሚሰራው ብላችሁ ስታወሩ በሀገር ውስጥ ያለ ብቻ ሳይሆን በውጭ ያለ እየሳቀባችሁ ነው። ዲፕሎማሲ አታውቁም የምንለው በምክንያት ነው። ዲፕሎማሲውንም አታቁትም። ዓለም ባንክ የኢትዮጵያን ኢኮኖሚ ስሌትን ወይም ኢትዮጵያ ኢኮኖሚ ፖሊሲ የሚሰራው ከዚህ በኋላ በኢትዮጵያውያን ኢኮኖሚስቶች አ በአለም ባንክ ኤክስፐርቶች ነው። ዓለም ባንክ የተቋቋመው አትራፊ ድርጅት ነው አበድሮ በትርፍ ገንዘብ ለመሰብሰብ ነው እንጂ የእርዳታ ድርጅት አይደለም። አይኤምኤፍ ወርልድ ባንክ እርዳታ ድርጅት አይደለም። ገንዘብ ሰጥቶ በኢንተረስት የተወሰነ ለማትረፍ ነው። እሱ የሚሰጥ የኢኮኖሚ ፖሊሲ ኢትዮጵያን ትርፋማ ለማድረግ አይደለም። አይኤምኤፍ ወይ ወርልድ ባንክን ትርፋማ ለማድረግ የተቋቋሙ ድርጅቶች ናቸው። ዛሬ ኢትዮጵያን ኢኮኖሚ ቀርጸው የሚሰጡን እነሱ ናቸው። በዚህም አቅጣጫ የበሰለ ምራቂዋ ጠሰው የለም ብዬናገር የነበረው በምክንያት ነው። ሌላው የኢትዮጵያ ፖለቲካ ነው። የኢትዮጵያ ፖለቲካ መደመር የሚል ወይ የህብረተሰብ ወይ የሳይንስ መጽሐፍ ይመስል ጽፈህ ኢትዮጵያ የምትመራው በዚህ ነው። ኢትዮጵያ መደመር ፖሊሲ አይደለም፣ የህግ ስርዓትም አይደለም። መደመር ልክ እንደ አንድ ምልህ የስነ ምግባር መጽሐፍ እንደመር፣ አንድንሁን፣ እንፋቀር ወይንም የግብረ ገብ መጽሐፍ ሊሆን ይችላል። መደመርን ልክ እንደ ኢትዮጵያ የፓርቲ ወይንም የህገ መንግስት ፖሊሲ አርጎ የሚያወራ ስርዓትና መንግስት ይዘ ኢትዮጵያ ትሻሻላለች ትለው ታድጋለች ብትለኝ ምልህ አንድ ኦቲዝም የያዘው ሰው ስልጣን አምጥተ በኢትዮጵያ ስልጣን ልማትና እድገት ላይ ተሻሪ ይመራል እንደማለት ነው። እኔ ረጅም እኔ ምንድን ነው ታይም ፕሬሸስ ነው፣ ታይም ወርቅ ነው፣ ታይም ክቡር ነው። አሁን ኢትዮጵያ ፖለቲካ ውስጥ ትንተና ይሁን ፖለቲካ ሀሳብም አስተያየትም ከመስጠት ምናልባት በሚቀጥሉት ጊዜያቶች ብዙ እቆጠባለሁ፣ እቆጠባለውም ልተውም እችላለሁ። መቆጠብ ብቻ ሳይሆን መተውም የምፈልገው ለምንድን ነው? ተስፋ የለውም። ምንም ማለት ዝም ብሎ ነው፣ እምቦጭ ነው፣ ዝም ብሎ እንቦጭ ማድረግ ነው፣ ዌስቲንግ ታይም ነው። አሁንም ደግመ ወጥተሃል። ማነቡ ቡኖ። እስቲ ታፕታፕ ኮፒ ሊንክ ምን ነው ለማድረግ ሰነፋችሁ? ታፕታፕ ኮፒ ሊንክ አድርጉ፣ ተመልሶ ያስወጠዋል። እስቲ አንድ ጊዜ ሀያ ሺ ያደርሱ። ታፕታፕ ኮፒ ሊንክ ነው የምታዳምጡኝ ካላችሁ። ስለዚህ ቢወቀጥ እንቦጭ ነው፣ ቢወቀጥ እንቦጭ ነው። ኢንፋክት ብልጽግና የምትሰበስቡት ካድሬም ይሁን የምትሰበስቡት አባልም ይሆን የምትሰበስቡት ምናምን ብልጽግና የተሰበሰቡ ሰዎች ምልህ የአእምሮ ዴፊሽንሲ ይሄ፣ የሀሳብ ዴፊሽንሲ፣ የአስተሳሰብ፣ የአመለካከት፣ የእውቀት፣ የመረዳት ዴፊሽንሲ ያላቸው እና ከዛ በኋላ ሰካራም፣ ሌባ ይሄ ደግሞ ስራ ያጣውን በሙሉ ሰብስበህ እነሱን ደሞዝ እየከፈልክ ካሁን እንዲያወሩ ታደርጋለህ። ታዲያ እዚህ ላይ ኮሜንት እንትን ምንም እኔ እንዲያውም የውጭ ኢትዮጵያን ለማፍረስ የውስጥና የውጭ ኃይሎች ተማክረው የውስጡም መማከር አይጠበቅበትም፣ የውጭውም መልፋት አይጠበቅበትም። ኢትዮጵያ ራሳቸው ብልጽግናዎች ያፈርሷታል ያለ ውስጥ ያለ ውጭ ተጽዕኖ ያለ ውስጥ ያለ ውጭ ጣልቃ ገብነት። አያያዙን አይቶ ጭብጦን ቀማው ነው። የማያጠግብ እንጀራ ከምጣዱ ያስታውቃል። እነሱ ኢትዮጵያን ይዘው ያሻግሯታል፣ ያበለጽጓታል፣ ያሳድጓታል ብሎ ተስፋ ሚጥልካለ እንግዲህ እያያችሁት ነው። በባሰ መልኩ ታዩታላችሁ። ለማንኛውም እኔ የምክክር ኮሚሽን ጋር ሄጄ አምናገነ ስ እዚህ ቢመጡም እኔ ያስቀኛል። ከምክክር ኮሚሽን ጋር ጊዜ ከማጠፋ ኪንደርጋርተን ህጻናቶች የሚጫወቱበት ፕሌይግራውንድ ሄጄ እምልህ በህጻናት ሸርተት ቁጭ ብዬ ብጫውት ይሻላል። ሰው ታውቀዋለህ። አገሪቷ ከየታ ተነስታየት ነው የምትሄደው ከየታ ተነስታየት ነው የምትደርሰው የሚለውን ሐቁን በትክክል ታውቋል። ሶ አይ ቲንክ ሊጠቅም ይችላል ብዬ ነው ለቡድኖ